ኦቢድ ግሩፕ አዳዲስ የግንባታ ቴክኖሎጂዎችን በመጠቀም ደረጃቸውን የጠበቁ ቤቶችን በጥራትና በፍጥነት እየገነባ ይገኛል። በተመጣጣኝ ዋጋ በማቅረብ የመኖሪያ ቤት ችግርን ለማቃለል ዘርፈ ብዙ ሥራዎችን እያከናወነ ዓመታትን ተሻግሯል። የኦቢድ ግሩፕ እህት ካምፓኒ የሆነው ኦቢድ ሪልስቴት ሰፊው የማህበረሰብ ክፍል የቤት ባለቤት የሚሆንበትን ዕድል በተመጣጣኝ ዋጋና በከፍተኛ ጥራት የመኖሪያ ቤቶችን እየገነባ ይገኛል። ለዚህም ያለቁና ደረጃቸውን የጠበቁ ኦቢድ ሪል ስቴት ቤቶችን በታላቅ የማጠቃለያ ሽያጭ በተመረጡ አምስት ቦታዎች ላይ ማካሄድ ጀምሯል። ምናልባት እንደ መጨረሻ እድል ለከተማው ነዋሪዎች፣ ለቤት ፈላጊዎች ይህን ድል እያቀረብን እንገኛለን። ይህንም ስናደረግ ከዚህ በፊት ባልተለመደ መንገድ አምስት ቦታ ላይ አዘጋጅተናል። አስራ አምስት ቀን ባዛር ነው፣ ኢቨንት ነው። የአንድ ሳምንት አልፎናል። አሁን አንድ ሳምንት ነው የሚቀረን። በእነዚህ አንድ ሳምንት ውስጥ እንግዲህ በአምስቱም ሎኬሽን ኢትዮ ኩባ ፓርኩ ላይ አንድ ቬኑ አዘጋጅተናል። ጎልፍ ክለብ ጦራሎች ላይ የሚገኘው እዛ ዌስት አካባቢ ያለውን ለማዳረስ አንድ ቬኑ እዛ ጋም አዘጋጅተናል። በዚህ ብዙ ሰው የሚያውቀው ደግሞ ገርጂ ኤፍኤችሲ ሞደርን ቪሌጅ ኮምፓውንድ ውስጥ ይሄ ዋናው የኛ መስሪያ ቤት ግቢ ነው። እዚህ ውስጥም አንድ ኢቨንት አለ፣ ሶስተኛው ማለት ነው። አራተኛው ጥይት ቤት አካባቢ ያለን ፕሮጀክት አለ የጥቂት ፕሮጀክት ምንለው እዛ ላይም አንድ ቬኑ አዘጋጅተናል። በአምስተኝነት ደግሞ ያለው ትልቁ የሴልስ ኮንቬንሽን ሴንተራችን የሚገኝበት የኦቪድ ገላንጉራ ፕሮጀክቱ፣ ሰፊው ፕሮጀክት የምንሰራበት ኦቪድ ገላንጉራ ፕሮጀክት ላይ እዛም ትልቅ ኢቨንት አለ ማለት ነው። እነዚህ አምስቱ ቦታዎች ነው ያለው። ኦቪድ ሪልስቴት ከካቦድ ኮሜርሻል ጋር በጋራ በመተባበር ያዘጋጁት የሽያጭ ባዛር 35 በመቶ የሚደርስ ቅናሾች ተደርገውበታል። ከኦቪድ ሪልስቴት ጋር አንድ ላይ ጆይን በማድረግ በሁለታችንም ህብረት ነው የተዘጋጀው ይሄ ኤክስፖ። አምስቱም ካምፔን ላይ ይህንን ትልቅ ድግስ እናዘጋጅ በሁሉም በአምስቱም ቦታ ላይ የህብረተሰቡ ወይም ደግሞ ማህበረሰቡ ባለበት አካባቢ በቅርበት መጥቶ ድግሱን እንዲካፈል የድግሱ ተጋባዥ እንዲሆንልን በማሰብ ነው። ይህንን ፕሮግራም በምናዘጋጅበት ጊዜ የተለያዩ ኦፈሮችን የተለያዩ ዲስካውንቶች ፓኬጆችን ማለት ነው ለተጠቃሚው ይዘን መጥተናል። ይህንን ኦቨርም ማለት ነው ኦልሞስት እስከ 35% ድረስ የሚደርስ ታላቅ ቅናሽ ነው ይዘን የመጣ ነው። ስለዚህ ከዚህ በፊት ስንሰራበት ከነበረው አሰራር በትልቁ ነው ፓኬጁን አስተካክለን የመጣ ነው ማለት ነው። ስለዚህ ህብረተሰቡ እኛ ጋር ያሉትን የንግድ ማዕከላት የንግድ ሞሎቻችን ላይ በጣም ዝቅ ባለ ዋጋ የሱቅ ባለቤት መሆን የሚችሉበትን እድል ነው ያመቻቸው። ኩባንያው ባለፉት ዓመታት ተግባራዊ ባደረጋቸው ፕሮጀክቶች በሺዎች የሚቆጠሩ ቤቶቹን ገንብቶ አጠናቆ ለባለቤቶቹ አስረክቧል። በባዛሩም ለቅድሚያ ገዢዎች 3 ሚሊዮን ብር የሚገመት ባለአንድ መኝታ ቤት የስጦታ እጣ ተዘጋጅቷል። ሰው ቶሎ መቶም እንዲገዛ እኛም ደግሞ እንደ ስጦታ ያቀረብ ነው ለመጀመሪያዎቹ ቅድሚያ ገዢዎች የባለአንድ መኝታ ቤት የ3 ሚሊዮን ብር የሚገመት ባለአንድ መኝታ ቤት በጣም አዘጋጅተናል። ዚስ ኦል ዘ ፕሮዳክት እንግዲህ እንዳልኩ ቅድም በፕሮዳክት ደረጃ ሁሉንም ይዘን መጥተናል። ከፕራይስ አኳያ መክፈል የሚቻልበት መንገድ ሁሉ አዘጋጅተናል። በእኛም በኩል በቲማችን በኩል ወይም ቲሜም በማርኬቲንጉ፣ በሴልሱ፣ በኮንትራቱ በኩል ሬዲዮ ሆነናል። ባንኮችን አዘጋጅተናል። በእንደዚህ ደረጃ ተዘጋጅተን እየጠበቅናችሁ ነው ማለት ነው። ኩባንያው በአዲስ አበባ ከተማ በአምስት የተለያዩ ቦታዎች ህዳር 22 ጀምሮ እየተካሄደ የሚገኘው ልዩ የሽያጭ ባዛር ታህሳስ 6 የሚጠናቀቅ መሆኑን ተከትሎ ደንበኞቹ የመጨረሻውን ቅናሽ እድል እንዲጠቀሙ ጥሪ አቅርበዋል። በጥራትም በጣም ሰፊ ነው እና እስካሁን ድረስ አሁንም ድረስ በዚህ ባዛር ላይ በጣም ትርፋማ ነን ማለት እንችላለን። እስካሁን በነበረው ከዚህም በኋላ ደግሞ በቀሩት ቀናት ይህንን ያስቀመጥነውን ዲስካውንት ፓኬጅ ማለት ነው ህብረተሰቡ በደንብ እንዲጠቀም በየአምስቱም የካምፔን ቦታዎቻችን ላይ ኢቬንቶቻችን ላይ ተገኝተው ተጋብዘውልን የቅናሹ ተጠቃሚ እንዲሆኑ በዚሁ ጥሪን ማስተላለፍም እንፈልጋለን።